ታካሚዎች ሊበሳጩ ይችላሉ፣ ሊናደዱ ይችላሉ፣ ሊማቱ ይችላሉ፣ ክብራችሁም የነካ ስድብ ሊሳደቡ ይችላሉ። የሀብቱ ፓሲት በተቻለን መጠን እኛ የተሻለ ነው ነን፣ ምክንያቱም አንድ ኢንካውንተር ነው ሊኖረን የሚችለው፣ እናንተ አይደለም ባይዘ ወይ እኔንም እኮ የሚቆጡኝ ታውቃላችሁ አይደለ? የሚገርም ትሬኒንግ ነው አይደለ? እኔ የሚገርማችሁ ያው ኳወር ነው የወጣሁት። ኦልሞስት ስንት ሰርጀሪ እንደሰራን ነው ኦልሞስት እሱ ያውቃል፣ የሰራ ነው አብረን እናቃለን። እና እውነት ለመናገር ስገባ ጀስት አስጀምሪያው መኖር ፕሬዘንት መሆን አድርጌ ይወጣለው ትንሽ አርፋለሁ ብዬ ነበረ። አም ሶ ሪፍሬሽድ። በጣም ይገርም ትሬኒንግ ነው የወሰድነው። ይሄ ትሬኒንግ አይደለም። ይሄ ላይክ እንደ ጓደኞች በሆነ ቦታ ላይ ቁጭ ብለው እንደሚያወሩት አይነት አይነት ወሬ ነው። በቃ የሆነ ዛፍ ጥላስ ቁጭ ብለ በቃ የምትነጋግረው የለም ከትልቅ ከታላቅ ሲያወራ እንደምትሰሙ አይነት ነገር፣ እንደዛ አይነት ትሬኒንግ ነው የነበረው። እኔ በጣም ደስ ብሎኛል። ኢሊቲም ይሄ ብቻ አይደለም። በዚህ ኦልሞስት መቶ ስልሳ በላይ ስታፍ ነው ያለን እና ሁሉም አልተገኙም ምን እናደርጋለን? ምክንያቱም ይሄ ትሬኒንግ ሁሉም አያስፈልገው ጥበቆች አሉ። ባይዘው ወይ ቀደም አንተ ስትነግሪ ከነበረው በጣም ሞክስ አለ። ወደው ነው ጥበቆች ነው የጠራው ጽዳቶች ጽዳቶች አሉ አይደል ጥበቆች አሉ። እና ይሄን ያደረኩት ለምንድን ነው ስራ ሙቭን አስተቼ ማለት ነው። ምክንያቱም ኢዘይኒድ ይሄን እንትን ይፈልጋሉ ብዬ ስለማስብ ነው። ይሄ ትሬኒንግ በጣም እኔ ራሴ ስን ትሬንድ ሆኜበት ያለው በቀላሉ ማለት ነው እና ያ እንደ ተቋም ሲሆን ደግሞ ሪስፖንሲቢሊቲው ሃይ ይሆናል። እሱም ካለው ነገር እኛም፣ ስታንዳርድ ኤሊት ስታንዳርድ ሴት ከማድረጉም አንፃር እነዛን ነገሮች ከማሟላት አንጻር ጭምርና ብዙ ሪስፖንሲቢሊቲ እንዳለብን፣ የሕዝብ ዓይን ላይ እንዳለን ማወቅ አለብን። ያው ታቃላችሁ ሁላችን እና ልክ አንተ ሲያይ እኔን የሚያየው አደለ እናተ ዝሚላችሁ ከሆነ ስራ ከመጀመራችን በፊት ምን ብዬ ነበረ? ታካሚ በቃ የዚህ ቤት ባለቤት ታካሚው ነው፣ አብይ አደለም። ወይም ደግሞ ሲኒየር ወይም በጣላባ አይደለም፣ ወይም ሳምባዲ ኤኒቲ ሰርጁኖች አይደሉም ባለቤቶቹ። ባለቤቶቹ ታካሚዎች ናቸው። ታካሚዎች ሊበሳጩ ይችላሉ፣ ሊናደዱ ይችላሉ፣ ሊማቱ ይችላሉ፣ ክብራችሁም የነካ ስድብ ሊሳደቡ ይችላሉ። የሀብቱ ፓሲት በተቻለን መጠን እኛ የተሻልን ሆነን፣ ምክንያቱም አንድ ኢንካውንተር ነው ሊኖረን የሚችለው እናንተ እናንተ አይደለም ባይዘ ወይ እኔንም እኮ የሚቆጡኝ ታውቃላችሁ፣ አይደለ? ለምሳሌ ሀያ ምናምን ሰርጀሪ ሰርጄ ወርጄ፣ ምናልባት ትንሽ ማረፍ ፈልጌ፣ አሞኝ ሊሆን ይችላል ብዙ ጊዜ አይኔ ያመኛልና አሞኝ ሊሆን ይችላል፣ ለማረፍ ስፈልግ ራሱ የሚቆጡ ታካሚዎች ሊኖሩ ይችላሉ። ማ እግዚአብሔርም ወይም አላህም ሁሉም ሰው አያስደሰትም፣ ታውቃላችሁ። በአላህ ወይም በእግዚአብሔር ሁሉም ሰው ደስተኛ ነው አደለም። ሶ we're not here to please everybody but at least ከኛ በሳይድ የሚመጣ ኔጌቲቭ ነገር እንዳይኖር ቃል ተገባብተን ይጀምር ነው አይደለ? አይ ቲንክ ይመስለኛል፣ እንደዛ ነው ፕላስ ደግሞ እኔ ራሴም ክፉ አለቃም አይደለሁም አይደለ? እንዳለቃቅ ታርጌ ታውቃለሁ። እኔ አላቅም አይደለም። እኔ አስሎን ጋዛይ ነው ዋር ውስጥም ስሰራ በጣም ሪላክስ አድርጌ ፈታ ብዬ የተጫወትኩኝ እንደ ተቀጣሪ ነው የምሰራው። ሰዓቴን ጠብቄ ይገባሉ፣ ሰዓቴን ጠብቄ ይወጣሉ። አንዳንድ ኤክስትሪም ነገሮች ሲኖሩ ጋባለው ጓደኞቼንም አግዛለኝ በተቻለ ይመጠን ማለት ነው። አስሎንግ አስ አይ ኤም አላይቭ አስሎንግ አስ አይ ኤም ብሪዚንግ የሚችለውን አደርጋለሁ እና ምንድን ነው ዘ ሆል ኮንሴፕቱ አንተ የሚያየኸው ቲም ሪላክስ የሚያደርገው የሚፈልገው፣ የሚጠይቀው፣ የሚስቀው፣ የሚጫወተው ምናምን ቢኮዝ አይም ፍሪ ነው። አይ ቲንክ አገርም መሪን ትመስላለች ይባላል እና እኔ እናንተም እኔን እንድትመሱ እፈልጋለሁ በሆነ መልኩ ኤግዛክትሊ እሱን እንድትመሱ እፈልጋለሁ። እና በሆል ፖይንት ምንድን ነው እዚህ ጋ ለማስረዳት የፈለግኩት ያው ከላይ ወደ ታች ይወርዳል። እኔ ዝርክርክ ሆንኩ፣ እናንተም ዝርክርክ ትሆናላችሁ። እኔ ፔሸንትን ስትሪት ሳረግ ስታይ እንደ እሱ እንደዚህ ትሪት እያደረገ እኔ ማነኝ የሚል ጥያቄ ይመጣል። ገብቷቸዋል። ለራሳቸው ሰብኮንሸስሊ ነግራቸዋል። እኔ ፔሸንት ሳቅብስ ሳምቲንግ ሳደርግ አይ ቲንክ ሁላችንም በዛ ሰርክሉ ሳንወድ በግዳችን እንገባለን ሼም እያዘንም ቢሆን ብዬ አስባለኝ እና ይሄ ትሬኒንግ በጣም ኢምፖርታንት በጣም ደስ የሚል፣ በተሳታፊዎችም በጣም ደስተኛ ነኝ። ሲኒዮሮችም አክብራችሁ ስለመጣችሁ አምሶ ሃፒ ኤግዛሚነስ የሆነ ነገር ወስዳችሁበታል ብዬ አስባለሁ፣ ሁላችሁ ማለት ነው። በጣም አመሰግናለሁ። በሰፊው ደግሞ ልክ በዚች ትብብ ባለች በአነሰች ቤት ሳይሆን ሙሉ ስታፍ ባለበት እሱም በደንብ ሪላክስ አድርጎ በደንብ ሰፊ የሆነ ያ እንትን ይኖራል። ቀይዋል፣ ስታንዳርዱን አስተካክሏል። ነገነ ዞሮ ዞሮ ግን አሁን ባለው ሁኔታ ሳይሆን ከዚህ በተሻለ ሁኔታ ጥሩ ትሬኒንግ እየሰጠናችሁ እንድትጨነቁም ሳይሆን እኔም እንድጨነቅ ሳይሆን እናንተ ጀስት ራሳችሁንም ፕሮቴክት ለማድረግ ተቋሙንም ፕሮቴክት የማድረግ ስራ እየሰራን እንድንቀጥል ከማድረግ ጋር ሀሳብ ነው። ሱሌማን እንትን ትሬኒንግ ሲሰጥ ያስጨንቃል፣ አደለ? ትንሽ አይጨንቃችሁም? ትንሽ ኖ ኖ ኖ፣ አደለም አደለም። ትሬኒንጉን ነው አላልኩም፣ ግን እያንዳንዷ የሚናገራት ነገር ፖይንት ስላላት ያላደረግናት ነገር በሙሉ አሁን አምራችሁ ላይ መጣለች። እያንዳንዳችሁ ላይ ይህን ቋል አረኩ። እኔ ራሴ አይ ሬጅስትሬሽን ላይ ዶክመንት አስጠይቀ ትላላችሁ አይደል? ስለዚህ ዛት ሰራችሁ ወይ? እናት ትንሽ ሶፍት ስፖታችን እየነካን ትሬን ስለሚያደርግን ድምፁ ደስ ይላል አደለ? የሚያስደብር አደለም። ስላይዶቹ ደስ ይላሉ ምናልባት እቺ ስላይድ አስጨንቅ ይሆናል። ከዛ ውጭ ግን ከዛ ውጭ ግን እኔ አም ሃፒ ሊያዛችሁ በጣም አመሰግናለሁ። ሱሌማን ይሄ እግዚአብሔር ተከረልኝ ሂዝ አወር ስታፍ ከዚህ በኋላ ማንኛውም ነገር ሲኖረን ዌቨር ዩ አር ዩ ጋይስ ፎር ኤግዛምፕል ወርክ ሌላም ቦታ ይሰራሉ ዶክተር ፍጹምም ይሰራል። ሶ ዌቨር ዩ ሃቭ ኤኒ ካይንድ ኦፍ ኢንካውንተር ይከን ኢትካንጉሱ ሂም እንዲህ ካን ሴቭ አስ ፍሮም ሎትፍ ብዙ ነገሮች ያረጋ። ኮንሰልቴሽን ተብላ የምትለጠፍ ስልክ ትኖራለች። እዚያ ስልክ ላይ ትደውላላችሁ፣ ቴሌግራም ላይ ማስቀመጥ ትችላላችሁ። ሲፒዲ ሴንተር ደግሞ ማቋቋም አለበት። ትሬኒንጎች አሁን ተቋማች ደስ መምጣት አለባቸው እ ስልጠና ፍለጋ መዞር የለብንም እና ሲፒዲ ሴንተር እንዲያቋቋም በዚ አጋጣሚ ቃል አስገቡትችግር የለብኝም ላይ እኛ እንደ ልምድ የምናካፍ ስልጠና ምሰጠ ተቋም መሆን ስላለብን አገልግሎቱን መስጠት ብቻ በማስተማሩ ላይ ሲፒዲ አዌርነስ ፓርት ላይ ብዙ ነገር ስለሚሰራ ለዓቅመ ትምህርት አልደረስኩም አይደለ? ሰውነቴ ሰውነቴም እንደዛው ነው። ቀጫጫ ነኝ፣ አጭርም ነኝ፣ ትንሽ ልጅ ነኝ። ያው ማሁኑም አንድ ፍሬ ልጅ ነኝ አይደለ። እሱ ምንድነው ይሳየው ከትምህርት ሊተሻለ ሌላ ማራጭ የለኝም። በቃ በትምህርት ውጤታማ መሆን አለብኝ ብዬ ነበረ። ማም ነው ያው ቤተሰብ ማካሄድ ትንሽ ከባድ ችግሮች ነበሩ። ሶ ራሴን ማውጣት ነበረብኝ። ያ ደግሞ ማሸነፍ ምችል በትምህርትና በትምህርት እንደሆነ ብቻ ታውቆኛል ማለት ነው። ሶ ስፔሻል ክላሱን ጀመርን በጣም ፉክክሩ የከበደ ነበር አስታውሳለሁ። አብሮኝ የተማሩ ምናልባት ያስታውስ ይችላሉ ይሄን ቃለ መጠየቅ ሲያዩ፣ ጠዋት ጠዋት ክፍለ ጊዜ ከሆነን ሁለት ሰዓት በፊት የሚሰጠን ጥያቄዎች ነበሩ እና እሱ ቀድሞ መልስ ባገኘውሉን እንፎካከር ነበር ይፈተናልኝ እንደዚህ እና በጣም ደስ የሚል ጊዜ ነበር የነበረውና ከዛ አስራ አንድ እና አስራ ሁለት ደግሞ ያው ትመርጫለሽ እንትን ናቹራል ሳይንስ እና ሶሻል ሳይንስ የሚባለው። የኔ ምርጫ ያው ናቹራል ሳይንስ ነበር። ሶ ምትፈልገውን ታውቃለህ። በቃ ኮንፊውዝድ አልሆንኩም። እኔ ሐኪም ምክንያቱም ሐኪም መሆንን

እንዶ በዛ ሙያ ውስጥ ያለ ሰው አለ ወይም ምንም የለም እንደ የመሰለኝ እንደው ቢታይ እራሱ በዛ ጊዜ ዩኒቨርሲቲ የገባ ነው እኔና ወንድሜ ብቻ መሰለኝ ከዘር ውስጥ እላት ማለት ነው በአካባቢ እራሱ እዚያው ሲቆጠርና ስለዚህ እንደ ተምሳሌት የምታዩ ወይ ምናልባት አልነበረም ብቻ ህይወትን አንቺ ባየሽበት አቅጣጫ ሩጫ በራስሽ እየመራሽ ትግል ውስጥ የነበርንበት ጊዜ ነበር ነውና ነው። እና ግዴታ ህክምና ለመማር ደግሞ ናቹራል ሳይንስ መግባት ግድ ነበረ። እዛው አስራ ሁለተኛ ክፍል ብሔራዊ ፈተናውን ስንፈተን አየር ጤና